ሰላም ሰላም፣ ጤና ይስጥልኝ ውድ የባቡቱብ የዩቱብ እና የቲክቶክ ተከታዮች፣ በባለፈው እለት ወይም በክፍል አንድ ላይ የጌዴኦ ጥንታዊ አስተዳደር እሱ ውስጥ እንደሆነ ገልጸን ከነዛ ደግሞ አንዱን የአኮ ማኖየ ስራው መንግስትን ወይም ያኮ ማኖየ የጌዴኦ ጥንታዊ አስተዳደርን አይተን ነበረ። ዛሬ በመቀጠል ሁለተኛ የጎሣሎ የጌዴኦ ጥንታዊ አስተዳደርን እንመለከታለን ማለት ነው። ጎሣሎ የአኮ ማኖየ ስራው መንግስት የሚቀጥል አስተዳደር ሲሆን ባለፈው ካልነው ማለት ወይ ሁለተኛ ሲሆን፣ ይህ አስተዳደር አንዱ የጎሣሎ ሲሞት በሌላኛው እየተካ የሚሄድ ነው። ጎሣሎ የጎሳ አለቃ ሆኖ ለህዝብ አምላክ በመለመን አደን ሲወጡ ሆነ ሲመለሱ በመመረቅ ጠላትን በመርገም ህዝብን የሚያስተዳድር አንዱ አህዳዊ ወይም አህዳዊ አስተዳደር ነበር። ይህም አስተዳደር የራሱ የሆነ ህጎችና ደንቦች ነበሩት። ደንቦቹም የሚከተሉ ነበሩ። የመጀመሪያ የወንዶች የበላይነት ማረጋገጥ፣ ሁለተኛ የተወለዱ ልጆች በአባት መጠራትና መወሰን። ሶስተኛ መሬትና ንብረት በወንዶች በኃላፊነት ማስተዳደር። አራተኛ ሶንጎ መደራጀትና ህግ መደንገግ፣ የዳኝነት ፍትህ ስርዓትን መዘርጋት። አምስተኛ ሴቶች በአደባባይ ሶንጎ መውጣትን መከልከል እና ስድስተኛ ደግሞ ማናቸውም እምነታዊ ባህላዊና አስተዳደራዊ አመራር በአሄዳዊ አምባገነንነት መርነት መገዛት የመሳሰሉ ይገኛሉ። በአምባገነንነት አገዛዝ ምክንያት ህዝቡ በጎሳሎ አስተዳደር ላይ አመፀ። ለዚሁም የሁኔታ አስከፍነት እየተባባሰ በመምጣቱ ህዝብ በአስተዳደሩ ማጉረምረም፣ አንዳንድም የጎሳሎ ትዕዛዝ መጣስ ቀጠለ። ይሁን እንጂ ስር ነቀል ለውጥ ማምጣት አልተቻለም ነበረ። በዚሁም በጎሳሎ አስተዳደር ጭቆና የተነሳ አንድ ደፋር ሰው ከህዝቡ መሀል ይነሳና በአንድ ሶንጎ መሀል ባለው ትልቅ ዛፍ ስር ጉባኤ ከፈተ። በየዕለቱ ዛፍ ስር እየመጣ ብዙ ሰው እንደተቀመጠ በማስመሰል ብዙ የእንሰት ቅጠል ቆርጦ መደዳውን በማንጠፍ የብቻ ዳኝነት ቀጠለ። ጎሳሎ ሰውን እየጨቀነ፣ እየፈረደ፣ እያስገደለ አምባገነን መሆኑ ትክክል አለመሆን ብቻውን ጥያቄ እያቀረበና በራሱ መልስ እየሰጠ መፍረድ ጀመረ። እንዲህ እንዲህ እያለ ደጋግሞ በመመላለስ ቅጠሉን ብዙ ሰው የተቀመጠበት በማስመሰል እየሰበሰበ ከምሮ ይሄዳል። ይህንን አድራጎት ስፈጽም ከኋላ የሆኑ ታዛቦች ይከታተሉ ነበር። ውድ የባቦ ቱ የቲክቶክና የዩቱብ ተከታዮች ቲክቶክ አካውንቴንም ፎሎ አረጉ፣ ዩቱብ አካውንቴንም ደግሞ ሳብስክራይብ በማድረግ እኔ ወንድማችሁን አበረታቱኝላለሁ። አመሰግናለሁ።